ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ብዝት ይበል። ምቀኛ ሸረኛውን የያዝላችሁ ከጎደኛ ጠላት ይሰውራችሁ። ደስታችሁን የነጠቀ ምች መገኛው ውቃቢ ሁሉ የተነጠቀ ይሁን። ወዳችኋለሁ አከብራችኋለሁ። ከዚህ በመቀጠል ኦኬ እና ዶኬ ፋይል እና ፎር ፎር ብሁኝ ብቅ ጥልቅ ፈካደ መቀነጠፍ ጥሽ ብዬ መጥቻለሁ። ያብ እስከነ ቃጭሉ ከች ከቸች ብሏል። ዛሬ አዲስ ነገር የሚነግረን ነገር አለ። ለማንኛውም ምንም ይከሰታል ብላችሁ እንዳታስቡ። አንደኛ ነገር ያብ በቃሉ የሚጸና አላማ ያለው ልጅ ነው። ስለዚህ እኔ ኦዲንሶችን ደጋግም የምናገራችሁ ሄሉ አለቀሰች ወይንም ተጎዳሽ ብላችሁ ያብን አትገሩት። ምክንያቱም እነሱ የማይለያዩ ናቸው። አይለያዩም። በቃ እግዚአብሔር ያጣመረው ማንም አይለየውም። ገባችሁ አደለ? ስለዚህ የምትጽፉትን ኮሜንት ተጠንቀቁ። ከጎን ሁናችሁ አበረታቷቸው፣ አለን በሉ እና አዲስ ነገር ደግሞ የምናየው የምንሰማው ነገር ሊኖር ይችላል። ምንም አደንግጡ፣ አትሸበሩ። ክርስቶስ የፈቀደው ነው የሚሆነው። ሲቀጥል ደግሞ እግዚአብሔር አምላክ ይሄ ልዑል የሚባል ምች መጋኛ ነቅሎ ከመሃላቸው ያስወጣው። በቃ አዎ፣ በመሀላቸው ያስወጣው። አዎ አንድ ሰው ከዛ ከሄሉ በፊት ፍቅረኛ ይኖረዋል። ፍቅረኛ ኑሮታል፣ አፍቅሯል። ከልጅቷ ጋር በትንሽ ነገር ተለያይቷል። ልጅቷ ደግሞ ያው እሷ አልወጣላትም፣ እሱ ግን ትቷታል። በቃ በሆነ ነገር ተጣላ። በቃ ከእሷ ሕይወት ለመውጣት ወሰነ። ከዛም ከእሷ የተሻለች ሄሉን አገኘ። ወደ ሄሉ ቀረባት፣ አያት፣ ወደዳት፣ ቀለበት አደረገላት። ከሄሉ ከሷ የተሻለች የበለጠች ልጅ ሆና ስለተገኘች ቀለበት አሰረላት፣ ወደዳት፣ አፈቀራት እና ምንድነው ጦሽ ጦምባ ሁሉም ሆነ፣ እሷም ሆነ ጦሽ ጦምባ። ምክንያቱም ተጣልተዋል፣ እንደተለያዩ ተናግራለች። በትንሽ ነገር ነው ውስጧ ልጅቷ ጭንቅላቷ ነው ያላመነው። ጭንቅላቷ አላመነም በፍጹም። እንዴት እንዴት፣ በአንድ ጊዜ ቆርጦ ሌላ ሴት ያገባል የሚለው ነው። እኛ ሴቶች የጣሉብንን ሲያነሱብን እንዴት ያንተከትከናል። ስለዚህ ሁሉ ነገር ይቀየራል። ምክንያቱም ሄሉና ያብ አንድ እርምጃ ተራምደዋል። ያንን እርምጃ ማፍረስ አትችልም። ልጅቷ ቀለበት እጇ ውስጥ ልቅ ብለዋል። ስለዚህ ልጅቷ አበደችም፣ ጠነባችም፣ ፈነዳችም። ሄሉን መናገርም ምንም ማድረግ አትችልም። በቃ ስቷት የመጣው ያብ ነው። ያብ ደግሞ ትላንትና ይታችሁታል፣ ገፈተራት በቃ ገፍትሯት አላልፈልግሽም፣ ነው በቃ፣ በአጭሩ መልክ ማለት ነው። ስለዚህ ከሷ እሷ ሚዱ አይደለም እኮ ያቀፈው ሂዶ ነው ሄልሻን ቅፌሽን አድርጎ ያረጋጋት ማለት ነው። ስለዚህ ይሄ ልዑል የሚባለው የተለያየ ነገር እየመጣ ህይወቱን ሁለቱን ለመበጥበጥ የተዘጋጁ ምች መገኛ ተናገሩ። አዎ እሱ እውነት እውነት ምናምን የምትሉት ነገር እኔ ግራኝ ነው የሚገባኝ ማለት ነው። እውነት ያለፈ ላይፉ እኮ ነው እንዴ፣ ያለፈ ላይፉ ነው። አሁን እኮ አደለም። ሄል እኮ ስላለፈ ላይፉ እኮ አያገባትም አያገባትም። እሷ ወዶ እስከመጣበት ድረስ ነው የሚያገባ። ሲቀጥል ደግሞ ሄዱ እኮ ከእንዳልክ ጋር የተለያየ ፎቶ አላት የተለያየ ቪዲዮ አላት። ከናቲ ጋም የተለያየ ቪዲዮ ፎቶ፣ ሁሉ ነገር አላት። እሱ ያንም ማስረጃ ለምን እንዲያደረግሽ አላት? እንዲ አላላትም። ስለዚህ እሷ ፍቅሯን ወደፊት ነው ማስቀጠል ያለባቸው በንግግር ሁሉንም ነገር ፈተው ግብፅና ግብፅ ሆኖ ተነጋግረው በንግግር መፍታት ነው ያለባቸው። ደግሞም ያደርጉታል። ግን ኮሜንቶች ተጠንቀቁ፣ አትስደቡ። በቃ እንዲህ ነው እንዲህ ነው ብላችሁ ኮሜንት ላይ ግን ሄሉን እንዳይጎዳት እ ሄሉን እንዳይጎዳት ምናምን ደጋግማችሁ ጻፉለት እንጂ ክፉ ደጋ አንድ ሰው እሷ ከእሷ ጋር በተጣየ በተጣላ ቁጥር በድንጋይ መውገር የለብንም። ያንን ሰው በፍቅር ማሸነፍ፣ በምክር ማሸነፍ ይገባናል ብዬ አስባለሁ። ዛሬ ለሁሉም መልስ ይዤ እመጣለሁ ብሏል። ስላለፈው ሕይወቱ እኛም አያገባንም። ልጅቷን መታ አበደችም፣ ከነፈችም ምን የምታመጣው ነገር የለም። በቃ አላት። ትናንትና አይታችሁ፣ እኔ ከአንቺ ጋር ጨርሻለሁ፣ ሕይወት ከእሷ ጋር ጀምሬያለሁ። ከዚህ የበለጠ ልጁ ይሞት እንዴ? ሄሉ በጭንቅላቱ ውስጥ መጥፎ ነገር እንዲቀረጽ ልዑል ነው እሱ የተናገረውን እንዳይሰማ፣ አየኸው? ይህ አንተ ውሸታም አንተ ውሸታም ይላል እንዴ ምንድን ነው? እስቲ እናንተ እንደው ለሀቃችሁ ለማህተባችሁ ስትሉ ውስጥ ይመስክሩ እስቲ፣ ያ አህዱ ብሎ ከሄሉ ጋር የተናገረውን ቃል ያልፈጸመው አንድ ነገር አይታችሁ ታውቃላችሁ? የተናገረውን ሁሉ ፈጽሟል። እንደሌላው አደርጋለሁ ብሎ እንኳን አልቀ እያንዳንዷን ነው እየፈጸመ ቀጥታ። ምክንያቱም እውነተኛና ቀጥተኛ ሰው ስለሆነ፣ አሁንም ቢሆን ነገሮቹን ሄሉና እሱ ፈተው አዲስ ነገር ልናይ እንችላለን። ሌላ ደግሞ ሄሉ፣ ይሄ ክንፍ ክንፍ የምትሆን ነገር አቁሚ በቃ። ስላለፈ ለልጅ ሰው ቁርጥ እኔ ስላለፈ ህይወታችሁ አያገባኝም። እሱ ወዶኝ አፍቅሮኝ ከአንቺ ከአንቺ እየተሻልኩና የበለጥኩኝ ስለሆንኩ ወደ እኔ መጣ። ስለዚህ እኔ አያገባኝም። የምጨርሹን ከሱ ጋር መጨረስ ትሽ ያለሽ እኔ ግን ህይወቴን ቀጥ እያለሁ ብለሽ ቆፍጠን ያለ መልስ መመለስ ነው ያለብሽ። ሲቀጥል ደግሞ ልዑልን ደግሞ ከዛሬ ጀምረ በህይወቴ ውስጥ እንድትገባ አልፈልግም፣ አይኔንም እንዳታየው የፈለገ ነገር ቢሆን ከአንተ ጋር ሁሉን ነገር አቁም ያለው ምንም ነገር እኔን በሚመለከት ይዘህ እንዳትመጣ ብለሽ መዝጋት አለብሽ። ቆራጥ ሴት ማለት ነው። ሰው ወሬ ባመጣልሽ ቁጥር ምትን በቀበቂና ምታለቅሽ ሴት አይደለም መሆን ያለብሽ። አላማሽ ፅኝ፣ በቃ አላማሽ ፅኝ። ተንበርክኮ መንፈቅፈቅ መለዋወስ ምናምን እንዲህ። ሌላ ደግሞ ከምንም በላይ መተማመን ይበልጣል። ገባሽ አይደል? በትዳር ውስጥ መተማመን ከሌለ ከንቱ ነው። እመኚኝ ብሎሻል። የሚልሽን ነገር አድምጪው በቃ። ያብ የሚልሽን ነገር አድምጪው ሁለታችሁ ፍቅር ካላችሁ የትም የሆነ የትም ምንም ነገር የሚሆን ነገር የለም። ገባሽ አሁን ያ ያ ከዛችኛው ጋር እንደተጣላ ነው አንችን ያገኘሽ አይደለ እንዴ? እንደ ድንገት ነው አንችን ያገኘሽ እንጂ እሱም እኳ ፍቅር አለው ብሎ ሰ ሳያስበው ነው ፍቅር ወደ አንቺ ጋር የመጣው ፍቅር የያዘው ማለት ነው። ስለዚህ ያችኛዋ ጋር በሆነ አጋጣሚ ተጣሉ፣ ግን ያቺ ሰው ሁሌ እንጣላለን፣ እንታረቃለን፣ ግን እሷ ሁሌ እየተጣላ ሁሉ አብሮ አይቀጥልም። ስለዚህ ልጁ በቃው ከሷ የተሻለችውን አንቺን አገኝሽ መጣ። ስለዚህ ቁርጥ ያለ የምን መንቦቅበቅ ነው? ሄሉ ቆፍጣና እንደ ያብ ስሬስ ቆምቅበሽ ወገብሽን ይዘሽ በቂ መልስ ነው መስጠት ያለ። ከዛሬ ጀምሮ በኛ መሀል ውስጥ ማንም ሰው መግባት አይችልም። እናትና አባቴ እንኳን በህይወቴ መግባት አይችሉም። አላማ ያለኝ አላማ አለው። አላማችን በአንድነት አድርገን እንጸናለን። እሱ የሚለኝን ሰማለው። እሱ የሚለኝን ሰማለው። እሱ ምን የምለውን ይሰማኛል። ስለዚህ ሁለቱንም ልዑልንም ልጅቷንም ከህይወታችሁ ውጡ ብላችሁ ግፍትን አርግታችሁ ማባረር ነው ያለባቸው። ገባችሁ እንዴ? አንዳንድ ጊዜ እኮ ጓደኛ የሚራራ ድባለው እኮ አው ልሁን እግዚአብሔርን በትክክል አፍቅሯት መንጥቆ ወደ ራሱ ማግባት ማድረግ ነው የሚፈልገው። ገባ እንዳትጎዳ ጎዳ ነው እንዳት እንደ እናንተ በአደባባይ እንዲህ አንተም ብሎ ያገባስ እንደው ይጎዳታል። እሺ ቃሉን የሆነ እንደዛኛው አጭበርባሪ ሆኖ እኮ ብታዩት ኖሮ ይሄን ሰው ሊወገር በቃሉ የሚጸና ሰው ነው ለዓላማው። ስለዚህ የምትጽፉትን የምታስቡትን ኮሜንት መጥፎ ነገር እንዳጽፉ ግን እሱ እንዳይጎዳው ጠንክረው አንድ ላይ እንዲኖሩ፣ ይሄንም ፈተና ማለፍ እንደሚችሉ በደንብ አርግታችሁ በኮሜንት አስቀምጡ ማለት ነው። ምክንያቱም እኛ ደጋፊዎቿ የሆንን ማለት ነው። በቃ በሁለቱነ በአንድ አይን እንደምናያቸው አድርጋችሁ ኮሚንት ጋር አንዱ ሲጣላ ሄዱም መውገር ከሱ ጋር እንትን ሲል እሱም መውገር አይደለም ለሁለቱም በአንድ አቋም መጽናት ነው። ምክንያቱም የእናንተ ኮሜንት ነው እሱን የሚያበረታታው። እናንተ በምጽፉልኝ ነገር ነው እንትን የምለው። እያመሰገናችሁ ነበር አሁንም ዛሬም፣ ነገ የፈለገ ከዚህ የበለጠ ነገር እንኳን ቢ ሁለቱን ለማቀራረብ እንዲታረቁ እንዲቀራረቡ አድርጋችሁ ኮሜንት ጻፉ እንጂ እሱን እንዲህ ነው እንዲህ ነው ብላችሁ እንዳሰድቡ። እንደዚህ ብሎ የሚሳደብ ካለ ራሱ ከስር ገብታችሁ ጨርግዱ፣ ጨርግዱ ያንን ሰው ማለት ነው። ይሄን ነው የምላችሁ ዛሬ የምንሰማው ወሬ አለ። እግዚአብሔር አምላክ ሁሉንም መልካም ነገር፣ መልካም ዜናን ያሰማልን። እኔ አልደነገጥኩም፣ አልፈራሁም፣ ምንም ነገር ፍርሃት ፍርሃት አላለኝም ምንም በቃ አዲስ ዜና ልንሰማ እንችላለን። እውነቱን አፍርጦ ሊነግረን ይችላል። እሱ ነው የምንጠብቀው። ሌላ ደግሞ ሄሉ ቆራጥና ጀግና ሴት ሁኝ፣ ሕይወትሽን ወደፊት ለማንም ለማንም ጠላት እንባሽን አታሳይ። በአንቺ እንባ ስንተ ባንቺ እንባ ስንት እንድሽክሊል የሚልበታለ፣ እንባሽን አታሳይ። ደስታሽን ነው ወደፊት መቀጠል ያለብሽ ማለት ነው። ለምን እንባሽን የሚፈልጓሉ? ቸኮለች እንዲህ እንዲያለች ታታጣራ ብሎ ለጠላቶችሽ መስመር አትፈች። ሕይወት ይቀጥላል፣ ይዘሽው ያብን ወደፊት። ከዛ የበለጠ ደግሞ ተከታዮችሽ እኛ ከጎንሽ ነን። አንለያችሁን። ከጎናችሁ እስከ መጨረሻ እንቆቁ እና ምን ልላችሁ ነው፣ ያብን ቁርጥ ያለውን አላማህን እቅድህን ዛሬ እንደምታስረዳ እናምናለን። ህይወት ይቀጥላል፣ ሲቀጥል ገብታችሁ ኮሜንት ላይ አበረታቱት። እሱንም እንደምትወዱ ጥሩ ፍቅርን ከሷ እንዳይለይ ምናምን አበረታቱት። ልዑልንና ልጅቷን ከህይወታቸው ሁለቱም መንጭቀው ማውጣት እንዳለባቸው መናገር ነው ብዬ ነው ማስበው። እግዚአብሔር አምላክ ክፉአቸውን አያሰማን። በመንገዳቸው ሁሉ እግዚአብሔር ጥላ ከለላ፣ ጋሻ ይሁንላቸው። እስከ መጨረሻው የአብርሃምና የሳራ ህይወት ያድርግላቸው። ፍቅራቸው የሚያስቀና ምን የሚገርመኝ ነገር የሄዱ ፍቅር የሚያስቀና ይሆንና ጠላት ይበዛበታል። ለምን እንደሆነ አላውቅም። እኛ እንደወደድናችሁ ህዝብ እንደወደዳችሁ እግዚአብሔር አምላክ ራሱ በሰማይ ነው ይውደዳችሁ። ትልቅ ደረጃ ወግ ማድረግ ደርሳችሁ ለወልዳችሁ ከብራችሁ እኛንም ለማየት ያብ ቀን ላለው ኦዲንሶችዬ ወዳቸዋለሁ አከብራችኋለሁ የምታበረታቱኝ አይዞች ጂጂዬ የምትሉኝ እንደዚሁም ከሄሉ ጎን የቆማችሁ በቲክቶክን በምንም የምታበረታቷት ከጎኗ የቆማችሁ በቃ ከያብም ከሄሉም ጎን የቆማችሁ በቲክቶኩን አንድ ግር ያቆማችሁ ዩቱቡንም አንድ ግር አቆማችሁ ተከታዮቻችሁ እናንተንም እግዚአብሔር ይጠብቃችሁ ክፉን ያርቅላችሁ ወዳችኋለሁ አከብራችኋለሁ መልካም ምሽት